ተወዳጁ ኡስታዝ አቡበከር አህመድ በገጠመው ከባድ ህመም የተነሳ በርካታ ኢትዮጵያን በከፍተኛ ጭንቀት ውስጥ ሆነው ሙስሊሞችም ክርስቲያኖችም በዱዓና በጸሎት እያሰቡት መሰነባበታቸውን ከዚያም ማለፍ ሲል የገጠመውን ነገር አንስተን ከዚህ ቀደም በስራንላችሁ ቪዲዮ ላይ አጋርተናችሁ ነበረ። ከዚያ ወዲህ ግን ጥያቄዎች በርትተዋል። ኡስታዙ በምን ሁኔታ ላይ ይገኛል? እባካችሁ አሁን ያለበትን የጤና ሁኔታ አጋሩን እያላችሁ በተለያየ መንገድ ጥያቄዎችን ስታቀርቡልን ቆይታችኋል። ኡስታዝ አቡበከር አሁን በምን አይነት የጤና ሁኔታ ላይ ይገኛል? ከግራም ከቀኝም እየተነሱ የሰነባበቱ ጥያቄዎችስ ምን ይመስላሉ? ኡስታዙ በጉዳዩ ላይ የራሱን ሐሳብ አስቀምጧል። ምን አለ? ይህንንም ጨምረን እንነግራችኋለን። በሁለተኛው መረጃችን ደግሞ ቀነን አዱኛን በሚመለከት አንድ ነገር እንነግራችኋለን። ከትናንትና ሁለት ጀምሮ በተለይ ቀነኔ አዱኛ ልክ እንደ አዲስ ስሟ እየተነሳና በሰፊው በማህበራዊ ሚዲያ ላይ እየታወሰች ትገኛለች። ምንድን ነው ምክንያቱ? ይህንንም እናቀርባለን። እንደምናችሁ የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን ቻናላችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ በማድረግ ስለምትከታተሉን እጅግ አድርገን እናመሰግናለን። በዚህ ሰዓት ወደ እናንተ የምናደርሳቸውን ሁለት መረጃዎች በማጠናቀር አዘጋጅቼ ወደ እናንተ የማቀርበው ጌታቸው በላይ ነኝ። ከኛ ጋር ሆኖ ጎራ ስቱዲዮን ሰብስክራይብ አድርጉ። ሞዴል ቀነኔ አዱኛ እጅግ ተወዳጅ በበርካታ ኢትዮጵያውያን ልብ ውስጥ ተቀምጣ የምትገኝ የሀገሯን ባህላዊ ክንዋኔዎች በዓለም ደረጃ ለማስተዋወቅ ጥረት ስታደርግ የነበረች፣ በማህበራዊ ሚዲያዎች ደግሞ ከፍተኛ ተሳትፎ ስታደርግ የቆየች አለፈ ሲልም በማስታወቂያ ስራዎችም የራሷን ገቢ ለመፍጠር ስትፍጨረጨር የነበረች ወጣት እንደሆነች እናውቃለን። ህይወቷ ካለፈበት ጊዜ አንስቶ ደግሞ በበርካታ ኢትዮጵያን ልብ ውስጥ በሐዘኔታ ሁሌም ላይረሷት እያስታወሷት የምትኖር ሴት ሆናለች። ቀደም ባለው ህይወቷ ከተወዳጁ የኦሮምኛ ቀንቃኝ ከአንዱ ዓለም ጎሳ ጋር የፍቅር ህይወት መስርታ በጮኝነት ዘመናቸውም በአንድ ቤት በአንድ ጣሪያ ህይወታቸውን እየመሩ ነበርም ነገር ግን ቦሌ አራብሳ አካባቢ ከሚኖሩበት መኖሪያ ቤታቸው ህይወቷ ካለፈበት ጊዜ አንስቶ ለቤተሰቦቿም ለኢትዮጵያውያን ለበርካቶች የውስጥን ሐዘን የፈጠረ ክስተት ሆኗል። ነገሩ እጅግ አወዛጋቢና አነጋጋሪ ጉዳይ እንደነበር እናስታውሳለን። በዚህ ጉዳይ ተጠርጥሮ በእስር የሰነበተው አንዱ ዓለም ጎሳ በኋላ ግን ከብዙ የፍርድ ቤት ቀጠሮች በኋላ ከእስር እንደተለቀቀ እንዲሁ የምናስታውሰው ነው። አንዱ ዓለም ግን ከእስር ሲፈታ በርካቶች ለምን የሚል ጥያቄን ያነሱበትን አጋጣሚ የምናስታውሳለን። ታዲያ ከትናንትና ሁለት ጀምሮ በተለይ የኢሬቻ በዓል እየተከበረ እንደመሆኑ መጠን በርካታ ኢትዮጵያውያን በዚህ ሰዓት ቀነኒን እንደ አዲስ እያሰቧት ይገኛሉ። ከዚህ ቀደም በነበሩት የኢሬቻ በዓላት ላይ ከፍተኛ ተሳትፎ በማድረግ የሀገሯን ባህላዊ አለባበሶች በሚገባ በማስተዋወቅና እንዲሁም ባህልን ውበትን በሚገባ የገለጠች ሴት እንደነበረች ለማስታወስ የተደረገ ሆኗል። ይህ መልካም የሆኑ ተግባሯ ዛሬ ግን ሕይወቷ በማለፉ የተነሳ ሊደገም ባለመቻሉ የበርካታ ሰዎችን ቀልብ እንደገና በሐዘን ያስቀመጠ ሆኖ ተመልክተነዋል። በዚህም የተነሳ ነው በበርካታ ማህበራዊ ሚዲያዎች ላይ ቀነኔን እንዳዲስ እያሰቧት የሚገኙት ማለት ነው። እህታችንን ነፍሰሽ በሰላም ትረፍ ለማለት እንወዳለን። ወደ ሁለተኛውና ኡስታዝ አቡበከር አህመድን ወደሚመለከተው መረጃችን እንሻገር። ጎራ ስቱዲዮ ማህበራዊ፣ ወቅታዊ፣ አዝናኝና አስተማሪ ጉዳዮችን ይዞ ወደ እናንተ የሚያቀርብ ሚዲያ ነው። የሰብስክራይብ ምልክቷን እየተጫናችሁ ቤተሰብ ሁኑ። ኡስታዝ አቡበከር አህመድ በሙስሊሞች ብቻ ሳይሆን በክርስቲያኖችም ጭምር የተወደደ ኢትዮጵያዊ እንደሆነም ብዙዎቻችን እናውቃለን። ኡስታዙ በደሴ ከተማ ተወልዶ ማደጉን፣ በዚያም ማህበራዊ እንዲሁም ሃይማኖታዊ የሆኑ እውቀቶችን በመቅሰሙ ይህንን መልካምነቱንም ከዚያ ማህበረሰብ ቀድቶ ለማሳደግ እንደቻለ ከዚህ ቀደም በሰራነላችሁ ቪዲዮ ላይ ነገረናችሁ ነበረ። ኡስታዝ አቡበከር ከሳምንታት በፊት ነበር ህመም የገጠመው። በገጠመው ሕመም የተነሳ ወደ ሆስፒታል አቀና። በሆስፒታሉም ዶክተሮቹ ምርመራ ካደረጉለት በኋላ የኩላሊት ጠጠር እንዳገኙበትና በፍጥነትም ቀዶ ጥገና ሊደረግለት እንደሚገባ ይነግሩታል። እሱም ፈቃዱን ከሰጣቸው በኋላ ቀዶ ጥገናውን በሚገባ አከናወነው። ጤናውም መሻሻልን አሳይቶ ወደ ቤቱ ይመለሳል። ጥቂት ጊዜ ቆይቶ ግን እንደገና ኢንፌክሽን ተፈጠረ፣ አስደንጋጭ ሆነም። ኢንፌክሽኑ ደግሞ ከበድ ያለ ነው። ተመልሶ ወደ ሆስፒታል ገባም። የገባበት ሆስፒታል ደግሞ ኢትዮ ጠቢብ ሆስፒታል ነው። በዚያም ዶክተሮቹና የሕክምና ባለሙያዎቹ ከፍተኛ ክትትል እያደረጉለት ለማከም ይሞክራሉ። ይህ ጉዳይ በተለያዩ ማህበራዊ ሚዲያዎች ላይ መሰራጨት ጀመረ። በርካቶችም ተጨነቁ። ምንድን ነው የተፈጠረው እያሉ ጥያቄ ማቅረብ ቀጠሉ። ሙስሊሞችም በዱዓቸው ክርስቲያኖችም በጸሎታቸው ኡስታዝን ማርልኝ እያሉ ወደ አምላካቸው መማፀናቸውን ቀጠሉ። ምክንያቱም ኡስታዙ እጅግ ተወዳጅ ነውና ብዙ ሰዎችን ያስደነገጠ ጉዳይ ሆኖ ሰነባበተ። እኛም ይህንን ጉዳይ አንስተን ወደ እናንተ አድርሰናችሁ በጸሎትና በዱዓ አስቡት ስንል አቅርበንላችሁ ነበር። ከዚያ በኋላ ግን በርካታ ተመልካቾቻችን ይህንን ጉዳይ ከሰሙ በኋላ ጥያቄውን እንዳዲስ ወደ እኛ ማቅረብ ቀጠሉ። ኡስታዝ በምን ሁኔታ ላይ ነው? አሁን ያለበትን የጤና ሁኔታ እባካችሁ ንገሩን እያላችሁ በተደጋጋሚ ጠይቃችሁናል። እኛም ይሄንን በማሰብ አሁን ያለበትን ሁኔታ አጣርተን ያገኘናችሁን መረጃ አሰባስበን እንደገና መጣን ማለት ነው። ታዲያላችሁ ባገኘናቸው መረጃዎች መሰረት ኡስታዝ አቡበከር በተለይ በታዲያስ አዲስ የሬዲዮ ፕሮግራም ላይ ከሰይፉ ፋንታሁን ጋር በስልክ ባደረገው ቆይታ እንደተናገረው ከሆነ አሁን ከፍተኛ የሆነ የጤና መሻሻል እንዳሳየና የተፈጠረበት ኢንፌክሽን ግን ከባድ እንደነበር ከሰሞኑም እጅግ ከፍተኛ የሚባል የሕመም ሁኔታ ላይ እንደነበር ተናግሯል። አሁን ግን እጅግ በጣም ለውጥ ላይ ስለሆንኩ አትጨነቁ የሚል መልእክቱንም አስተላልፏል። ኡስታዙ አክሎም በተኛበት ሆስፒታል በርካታ ሰዎች መጥተው ለመጠየቅ ፍላጎት እንደነበራቸው ተናግሯል። ነገር ግን ዶክተሮቹ ከምንም አይነት የሰው ንክኪ ስለተከለከልኩ ማንንም ሰው ለማግኘት ስላልተፈቀደልኝ አሁን ለጊዜው ባላችሁበት ሆናችሁ ዱዓና ጸሎታችሁን አድርሱልኝ ሲል መልእክቱን አስተላልፏል። ይህንን ተከትሎ ግን ብዙ ሰዎች በስልክና በተለያየ መንገድ ግን ስለሱ ጤንነት ተጨንቀው ስለ ጉዳዩ በሰፊው እያወሩበት እንደነበረም አስታውሷል። በፌስቡክ በኩልም ይህንን ጉዳይ አንስቶ ምላሽ ሰጥቶ አትጨነቁ አሁን ባለሁበት ሁኔታ ለውጥ አለኝ የሚል ሐሳቡን አስቀምጧል። በርካቶችም ፈጣሪ ጨርሶ ይማርህ ወደ ሙሉ ጤንነትህ ይመልስህ የሚል ሐሳባቸውንም እያኖሩለት ይገኛሉ ማለት ነው። እኛም ይህንኑ በመድገም ፈጣሪ ወደ ሙሉ ጤንነትህ ይመልስህ የሚል ሐሳባችንን ለማስቀመጥ እንወዳለን። ጎራ ስቱዲዮን ሰብስክራይብ አድርጉ። በተለያየ ዓለም ጥግ ሆናችሁ ቻናላችንን ስለምትከታተሉ እጅግ አድርገን እናመሰግናችኋለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን የቀንን ያዱኛንና የኡስታዝ አቡበከርን ጉዳይ አንስተን በተከታታይ እንዲህ ባጭሩ ወደ እናንተ ለማድረስ ሞከረን። ከዝግጅታችን በርካታ ቁም ነገሮችን እንደምታገኙ እያገኛችሁም እንደቆያችሁ ባለሙሉ ተስፋንን። በሚቀጥሉ ደግሞ በሌሎች ርዕሰ ጉዳዮች እንደገና እንገናኛለን። ጌታቸው በላይ አብሬያችሁ ቆይታ አድርግ ያለው። ቻናላችንን ደግሞ ሰብስክራይብ አድርጉ። እስከዛ ግን መልካም ጊዜ ሆነላችሁ። ጎራ ስቱዲዮ ማህበራዊ፣ ወቅታዊ፣ አዝናኝና አስተማሪ ጉዳዮችን ይዞ ወደ እናንተ የሚያቀርብ ሚዲያ ነው። የሰብስክራይብ ምልክቷን እየተጫናችሁ ቤተሰብ ሁኑ።